ጥሩ ህዝብ የለም። የተመታ ጭንቅላቱን የሳተ ያበደ ህዝብ ነው። ይሄ ህዝብ እናቴን ሰድባት አልሰደባት፣ ቤተሰቦቼን ሰደባቸው አልሰደባቸው፣ እኔን ሰደበኝ አልሰደበኝ ምን ያመጣልኝ ሞት ላይ? ብቻ ሰደብን ትንትን ሆነ ምናምን ብላችሁ አትበሳሉ፣ አትመኑ። ኦኬ ደሞ አትበሉ። ይሄ ህ አብዛኛው ሐበሻ እንደዛ አትበሉ። አውሎት አልቅሱ። ማልቀስ ለራሱ ላይ አንድ መፍትሄ ነው፣ በጣም የሚቀልልህ ማለት ነው። እሺ ወገን፣ ፕሊዝ። ምክር አለ ወድም ለሰው ልመከር ደስ አይለኝም፤ እኔም ለራሴ ሰው መክረኛ አልፈልግም ግን የሆነ ቼዛችን ላይ ስላየው በጣም እንትን ያለኛ፣ ማርያም፣ በጣም ያዝንኩትኝና፣ እባካች አቀንጩ፣ ሰውነታችሁን ተንከባከቡ ፕሊዝ። ምን ያህል ግልፍጥሻል? ግልፍጥ ይህን እኮ ያከሰሽ ልጅ ወይ እህትሽ አረብ ሀገር ሄዳ እሳት እየተቃጠለች እሳት እየላሰች እያላከችልሽ አንቺ ቁጭ ብለሽ እየበላሽ ነው። ለእሷ አታስቢ፣ ለቤተሰብ አታስቢ። አይ ጉድ! ቁንጅና ቤት ምን አባሽ ገባሽ? ስለ ቁንጅና ያወራው አሁን ይህን ህዝብ ነው ያልኳቸው። ይህን ህዝብ እኔ የማወራው ሌላ፣ እሱ የሚያወራው ሌላ። ከዚህ ህዝብ ጋር ተስማምታ ልትስማማ አትችልም። ዝም ብለህ ትተው ሄድ ነው። ከዚህ ህዝብ ጋር ተዳረቅ ሆስፒታል መግባት አልፈልግም መዝመድ እፈልጋለሁ። መዝመድ እፈልጋለሁ። ከዚህ ህዝብ ጋር አትችለውን። ግራ ስትለው ቀኝ ይልሃል፣ ቀኝ ስትለው ግራ ይልሃል። ዛሬ በህይወት ይምሉ። ቲክታክ ላይ ብዙ የሚያሰቅቅ ቪዲዮዎችን አይቻለሁ። ብዙ የሚፈንፍን ቪዲዮዎችን አይቻለሁ እንደ ዛሬ የሚፈነፍን ቪዲዮ አይቻለሁ። ካካውን በእጁ የቀመሰ ዛሬ በህይወት ይሙሉ። ሶሻል ሚዲያ ላይ አየሁ ለመጀመሪያ ጊዜ በህይወት ይሙሉ ማለት ነው። ጥሩ ነገር እንደሰራ ደግሞ ሶሻል ሚዲያ ላይ ይዞ መጡ፣ ፖስት አደረጉ። አሁን ካንተ እኛ ምንድነው ምን ማለት እህቶቼ፣ ትናንሽ ወንድሞቼ ካንተ ምንድን ነው የሚማሩት? ነጋራቸውን ሊቀምሱት ነው ወይ በማንኪያ ያርግባራቸውን ሊጎርሱት ነው? ካንተ ምንድን ነው የሚማሩ? ይሄ ህዝብ ሽሮ ሲበላ አድሮ ሲበላ የከረመን የሚመስለው ክሬም የሚመስል ያወጣው?

አንተ ሰውአሌክላ ስለ ሽንት ቤት ነው ዛሬ ፕሮግራሙ። ስማ፣ በጣም የገረበኝ ምንድን ነው ታውቃለህ? ልክ ቲክቶኬን ከፍቼ ኢንቦክስ ስገባ አራት ሰው ልኮልኛል እሱን ቪዲዮ እና አንተም ብላ ነው አንተ ኪያ እና የሆነ ሰው ደግሞ ስሙንም አልጠራው ልኮልኛል። ምንድን ነው ከእኔ ምን ጠብቃችሁ ነው ብላ ነው። ጠጣ ነው እንዳትዘግተዋት ነው መሰለኝ አልበለውም። እስካሁን ዘመናት ላስቆጠር ነው ከበል

አሁን ልታረጉ ነው። ሲጀመር ሼር ለምንድን ነው የምታረጉ? ወደ ሰው አረጎ በስ እንዴ ኧረ ሼር የሚደረግን ነው። በዚህ አጋጣሚ እኔ ብቻ ለምን ታመማለሁ እንዴ? አሁን ምን አለ፣ ለምትወዱት ጓደኛ ላኩለት ምናምን የሚል ሙዚቃ ስታገኝ አትልክም? አሁን እንደዚህ ቪዲዮ ትልክልኛለህ። ክያንም ንገረው ው በቃ ሪፖስት አደርጋለሁ ነው ግን ብድን ባድርጋችሁ ኢትዮጵያ በኋላ ሪፖስት አደርጋለሁ። እኔ ስቶሪ አደርጋለሁ። ለኢትዮጵያ ሰው ይመቸው ወጪ ነው ነው ነገር ሉዝ ማርያም ሽንት ቤት ነበር። ገጠር ሽንት ቤት ገጠር ላይ የሚቆፍሩት ተቆፍሩ ሽንት ቤት አይመርጥም። ቢያስበናል፣ ምን አለ ለዛች ቪዲዮ ብሎ ሌላ የእንጨት ሽንት ቤት ይመቸው ገሌ የሰከሰ ነው የምሮ፣ ግን በዚህ ኑሮ ውድነት ግን ይሄ ህዝብ እንደዚህ ከቀጠለ አባት ሁሉም እንደዛ ይበላል። ኖ ኖ ኖ፣ ደግሞ ሀሁ ሲያስገምርበት ነበር፣ ግርግዳ ላይ ሲጽፍበት ነበር። በምን በካካይ ጽፈሻል? ስምሽ ላይ እንግድግዳ ከመቅመሱ መጽሐፉ ላይ አረ፣ ሰው ግን ወዴት እየሄደ ነው? አረ፣ እነቆመው ለአንድ ጊዜ

የልጁ ቪዲዮ ላክላት፣ እንደ ፓኒሽመንት ላክላት፣ እንደ ቅጣት። እንደምን እንደ ቅጣት? ምን ወሬ ቀይሩ። ኧረ ተወኝ፣ አልወርድም ከመኪና መኪና ልብስ ሁሉ ከኋላ ከትዳላቸው

አባውስጥ ደወለልኝና እኔ ደግሞ ላይክ እንደ ኖርማል ጊዜው መቼም ከእሱ ደና ወሬ አልጠብቅም። ሳነሰውም ኤርፎን አርጌ ነው ማነሰው። ግን በስነ ስርዓት አዋራኝ ሆነ ቀን እና ደና ነው አልኩት። ላይክ አሳሰበኝ ጤንነቱ። ዞር ሲያደርገው ሰው ጋ ነው እና እኔን በጸሎት አስበኝ መልስ ካለ መልስልኝ ብዬሽ እቸዋለሁ። ይ ወፍሯል ምና ረዝሟል እንትን ደግሞ ስፖርት መስራት ጀምራል። አይ ቲንክ ሰነፍነ ተብሏል መሰል እንትን ላይ ዳምፔል ይዞ ላይቭ ላይ መግባት ጀምሯል። አይተዋል። ባለፈው ላይቭ ላይ ዳምፔል ይዞ እየሰራ ነበርና እንትን ላይ ሰነፍነ ተብሏል እኮ ጂም ለምን እንደጠላው ነገር ማርያምን አንድ የወር ክፍያ አራት ቀን ሰርች ተኩት። ምኑ ጂም ላክ ጀምሬ አራት ቀን እንደ እናማ እንደ አቤል አቤል ማለት ነው። አቤል ለኛ ማን አለ እንደ እና ማን ነው ትለኛለህ? በላይ አለኝ ነው። ቼክ ብቻ እሱ ደረት ላይ እንዳታስተኛት እንዳታስተኛት ብቻ እሷን፣ ያን መሰለ ጉንጫን እንዳታጠፈው ሰንበር በሰንበር እንዳታረቀ የተገረፈች ነው ምጥቀስ እሱ ደረት ላይ ብትጠኛ የማንች ነው እንዲያረፈባት ነው ምትል እኔ የበላህ ደረት ላይ ልታስተኛ ታስባለህ። ኢትዮጵያ አየር መንገድ እኮ ነው። ኢትዮጵያ አየር መንገድ እኮ ነው የመስለው። ቆሎ የበላህ ደረት ላይ ምናምን ትላለህ፣ አታፍረው